ሰላም ጤና ይስጥልን፣ የተከበራችሁ ውድ ተመልካቾቻችን፣ ናሁ ስፖርት ጀምሯል። ዛሬም እንደተለመደው እንግዲህ የተለያዩ የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ከእናንተ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ገዜ እንዴት ነው እንግዲህ ሳምንቱ እንዴት እያለፈልን ያለው? ጥሩ ነው እንግዲህ ትላንት ምሽት ዜሪ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጥሩ ጥሩ ጨዋታዎችን አስመልክቶናል። በርካታ ግቦችም ከመረብ ያረፉበት ነበረና የአውሮፓ ቻምፒየንስ ሊግ የምድብ ሶስተኛ ጨዋታዎች የሶስተኛ ዙር ጨዋታዎች እንደዚሁ እየተከናወኑ ነው የሚገኙት። የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ እንደዚሁ የሴቶቹ ብሔራዊ ቡድን 180 ደቂቃ ይቀሯልና ዛሬ እንግዲህ በሀዛም ኮምፕሌክስ ስቴዲየም ከታንዜኒያ አቻው ጋር ጨዋታውን የሚያከናውን ይሆናል። ይህንንም ጨዋታ በተመለከተ መረጃዎች ወደ ተመልካቾቻችን የምናደርስ ውስጥ ነው የሚሆነው። ትላንት አርሰናል በሜዳው እንደዚሁ የስፔኑን ክለብ አትሌቲኮ ማድሪድን በሰፊ ጎል ልዩነት አሸንፏልና ለአሰልጣኝ ሚካኤል አርቴታ የተለያዩ አድናቆቶች እየጎረፉለት ነው የሚገኘው። ቪክቶር ጂዮክሬሽም ወደ ግብ አግቢነቱ ተመልሷልና አርሰናል አስደማሚውን አርሰናል እየተመለከተ እንገኛለን። ከጨዋታው መጠናቀቅ በኋላ የተሰጡ አስተያየቶች አሉ። ተጫዋቾቹን በተመለከተ አጠቃላይ፣ የአሰልጣኝ ሚካኤል አርቴታን በተመለከተ የወጡ መረጃዎች አሉና እነዚህንም የተመለከቱ ጉዳዮችን እያየን ቆይታ እናደርጋለን። ዛሬ ምሽትም የሚደረጉ የአውሮፓ ቻምፒየንስ ሊግ እንግዲህ ጨዋታዎች አሉ። አብረውን እንዲቆዩ ተመልካቾቻችን እንጋብዛለን። ተመልካቾቻችን እነዚህና የተለያዩ መረጃዎችን ወደ እናንተ እያጋራን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ወደ ቀዳሚው የሀገር ውስጥ ስፖርታዊ መረጃዎቻችን ስናልፍ የ26 የሴቶች አፍሪካ ዋንጫ ጨዋታ እንግዲህ ኢትዮጵያ በዛሬ እለት ከታንዛኒያቸው ጋር የምታደርግ ይሆናል። ታንዛኒያ ላይ ነው ይሄ ጨዋታ የሚደረገው። እንግዲህ የመጀመሪያ ዙር ጨዋታ ነው፣ ደርሶ መልስ ነው ጨዋታው። በደርሶ መልስ ማለትም በ180 ደቂቃ ኢትዮጵያ የምታሸንፍ ከሆነ ከ14 ዓመት በኋላ ሀገራችን ኢትዮጵያ በሴቶች የአፍሪካ ዋንጫ ላይ ተሳታፊ ትሆናለች ማለት ነው። በጣም ነው የሚጠበቀው እንግዲህ። ዮሴፍ ገብረወልድ 21 ተጫዋቾችን ይዞ ነው ወደ ስፍራው ያመራው። ሰኞ እለት ነው እንግዲህ ወደ ታንዛኒያ የተጓዙት ሴቶቻችን ትክክል ነው። ያለፉትን ሀያ አምስት ቀናቶች በአዲስ አበባ ስቴዲየም በአበበ ቢቂላ ስቴዲየም እና እንደዚሁም ደግሞ የአካል ብቃት ስራዎችን ሲሰሩ ነበረ። ቀደም ሲል እንደገለጽሽው የሴት ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን ማለት ነው እና ያለፉትን ጊዜያቶች እንግዲህ አንቺም እንደጠቀሽው ዘለግ ላሉ አመታቶች በአፍሪካ ዋንጫ የውድድር መድረክ ላይ አልተመለከትናቸውም። ለመጨረሻ ጊዜ በ2012 ኢኳቶሪያል ጊኒ አሰናብታው በነበረው የአፍሪካ ዋንጫ የውድድር መድረክ ላይ ነበር የኢትዮጵያ ሴት ብሔራዊ ቡድን በመድረኩ ላይ የተመለከት ነው እና ዘለግ ያሉ አመታቶች ተቆጥሯል። በዚህ የውድድር መድረክ ላይ ወደዛ ለመመለስ እንግዲህ 180 ደቂቃዎች ቀርቷል ማለት ነው። ከዚህ ቀደም እንደምታስታውሽው በመጀመሪያው ዙር ላይ ከዩጋንዳ አቻው ጋር ጨዋታውን አድርጎ 5 ለ 4 በሆነ ውጤት በመለያ የምታሸንፎ ነው እንግዲህ ለዚህኛው ለመጨረሻው ምህራፍ የደረሰው ማለት ነውና ዛሬ እንግዲህ ቀን 11 ሰዓት የሚደረገው ጨዋታ በጣም ተጠባቂ ነው። በተለይ ከሜዳ ውጪ ጨዋታዎችን በምታደርጊበት ሰዓት ላይ አትሊስት ማሸነፍ እንኳን ባይችሉ ነጥብ አስጠብቀው ሲመጡ በሜዳቸው ላይ የሚያደርጉትን ጨዋታ ለማሸነፍ የበለጠ ይረዳቸዋል ተብሎ ነው እየተነገረ የሚገኘው። ምናልባት እንግዲህ የአዲስ አበባ ስቴዲየም ካልተፈቀደላቸው በመልሱ ጨዋታ ወደ ሌላ ሀገር ሊያምሩ የሚችሉበትም እድል እንዳለ ነው እየተገለጸ የሚገኘው ማለት ነው እና ዛሬ ግን የሚያደርጉት ጨዋታ እጅግ በጣም ወሳኝ ነው። የታንዜኒያ እግር ኳስ ክለብ ላይ የታንዜኒያ ብሔራዊ ቡድን ላይ እንግዲህ የተለያዩ ተጫዋቾች አሉ። አሁን አሁን እንግዲህ በኢትዮጵያ የሴት እግር ኳስ ታሪክ ደግሞ ወደ ባህር ማዶ አቀንተው ጨዋታቸውን የሚያደርጉ ተጫዋቾችም እየተመለከት እንገኛለን። እንደነ ሎዛ አበራ፣ አረጋሽ ካልሳ፣ ሴናፍ አቁማማ አሁን አሜሪካ ለሙከራ ሄዳ ነበር። በእርግጥ አልተሳካላትም ይመስለኛል፣ ተመልሳለች። እንግዲህ ብሔራዊ ቡድንም ተቀላቅላለች። እነዚህ ተጫዋቾች ወደ ባህር ማዶ ሄደው መጫወታቸው የበለጠ የፕሮፌሽናል አካሄድን በቀላሉ ሊረዱ ይችላሉ። ለሌሎችም የብሔራዊ ቡድን አጋሮቻቸውም ደግሞ የተሻለ ነገር ተሞክሮ ይዘው ይመጣሉ ብለን እናስባለን። እና በዛሬው ጨዋታ እንግዲህ አሰልጣኝ ዮሴፍ ገብረወልድ ያለንን ሁሉ ለመስጠት ተዘጋጅተናል፣ ሲሉ ከጨዋታው አስቀድሞ በነበራቸው ፕሬስ ኮንፈረንስ ተናግረዋል። ታሪኳ በርገና የብሔራዊ ቡድኑ አምበል ናት። ግብ ጠባቂዋ ማለት ነው። እዚህ በነበራቸው ጋዜጣዊ መግለጫ ላይ እንደዚሁ ብዙ ነገሮችን ለማድረግ ተዘጋጅተናል፣ ወደ አፍሪካ ዋንጫ ውድድር መድረክ ለማምራት የሚያስችል አቅም ላይ እንገኛለን፣ የሚል አስተያየት ሰጥታለች። እና ለሁሉም ዛሬ ዛሬ ቀን 11 ሰዓት ላይ የሚደረገው ጨዋታ ይጠበቃል። የጨዋታው ታዛቢ ዩጋንዳዊቷ አይሻ ናት። እንደዚሁ ደግሞ የጨዋታው ዋና ዳኛ ደግሞ ከሴራ ሊዮን አሚንታ የተባለችው እንስት ዳኛ ጨዋታውን እንግዲህ በመሃል ዳኝነት እንደምትመራው ተገልጿል ማለት ነው። ከወዲሁ እንግዲህ ናው ስፖርት እንደ ሁልጊዜውም ለኢትዮጵያ ሴት ብሔራዊ ቡድን መልካም እድል እንዲገጥመው እንመኛለን። በምሽቱ የስፖርት ዜና ጎጃችን ላይ ደግሞ ውጤቱ ሲደርሰን ወደ ተመልካቾቻችን ውጤቱን በተመለከተ መረጃዎች የምናደርስ ነው የሚሆነው። ጄሪ ምትው ነገር ካለ አንቺ። አዎ ተመልካቾችም ጨዋታውን መመልከት ከፈለጉ የታንዛኒያው አዛም ቻናል አዛም ስቴዲየም ላይ ነው የሚካሄደው አዛም ቻናል ላይ መከታተል ይችላሉ። ከወዲሁ ለኢትዮጵያ ብሔራዊ ቡድን መልካም እድል እንመኛለን። እንግዲህ ዮሴፍ ገብረወልድ እዚህ ውድድር ላይ ጥሩ ተጫዋቾችን ይዞ ይቀርባል ብለን እናስባለን። ከ14 ዓመት በኋላ ለሀገራችን ትልቅ ድል ያስመዘግባሉ ብለን እናስባለን። በትናንትናው ዕለትም የመጨረሻ ልምምዳቸውን ሰርተዋል። ከወዲሁ ጥሩ ውጤት እንመኝላቸዋለን። ወደ ሌላው የሀገር ውስጥ ስፖርታዊ መረጃዎቻችን ስናመራ የ2018 የኢትዮጵያ ዋንጫ የመጀመሪያ ዙር ጨዋታዎች ይፋ ተደርጓል። ከቀጣይ ማክሰኞ ጀምሮ ነው። እንግዲህ ጨዋታዎቹ የሚደረጉት ሀዋሳና ጅማ ላይ ነው። እንግዲህ ጨዋታዎቹ የሚደረጉት የምድብ ድልድሉን በዚሁ ባሳለፍነው ሳምንት ነበር የወጣው። አሁን ደግሞ የጨዋታው ድልድል ትላንትና ወጥቷል። እንዴት ትመለከቷል? ላምና ላይ እንግዲህ ወላይታ ሻምፒዮን እንደሆነ ይታወቃል። ብዙ ውዝግቦች የነበሩበትም ውድድር ነበር ይሄ ውድድር። አዎ ትክክል። የኢትዮጵያ ዋንጫ ያው ወላይታ ዲቻ አሸናፊ ነበረ። የካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይም ተሳታፊ እንደነበር እናስታውሳለን። በእርግጥ ረጅም ጉዞ ማድረግ አልቻለም። ከውድድር መድረኩ ውጪ ይሆኗል ማለት ነው። ይሄ የኢትዮጵያ ዋንጫ የውድድር መድረክ በአቋራጭ አጉር አቀፍ የውድድር መድረክ እንድታገኘ ያደርጋል። ብዙ ጊዜ እንግዲህ እነዚህ ፎርማቶች ይቀያየራሉ እንደምታውቂው ጄሪ። ከዚህ በፊት ከሁለት ዓመት በፊት የነበረው የኢትዮጵያ እግር ኳስ አካሄድ በሊጉ ላይ አንደኛና ሁለተኛ የወጡ ነበሩ። በካፍ ቻምፒየንስ ሊግ የውድድር መድረክና እንደዚሁ በኮንፌዴሬሽን ካፕ የውድድር መድረክ ላይ በሊጉ አንደኛና ሁለተኛ ያጠናቀቁ ክለቦች ነበር የሚሳተፉት። ከዛ በኋላ ደግሞ የኢትዮጵያ ዋንጫ ሲመጣ የኢትዮጵያ ዋንጫ አሸናፊ በቀጥታ ወደ ካፍ ኮንፌዴሬሽን ካፕ የውድድር መድረክ እንዲያልፍ ይደረጋል ና አሁን ላይ እንግዲህ ፎርማቱን ቀይሮ ካለፉት ሁለት ዓመታት በኋላ የኢትዮጵያ እግር ኳስ ፌዴሬሽን በጥሩ ሁኔታ ታችኛው የሊግ እርከን ላይ ያሉትም ክለቦች እንዲሳተፉ አስችሏል ና አሁን የመጀመሪያው ዙር የሚደረጉበት ስቴዲየም እንደዚሁ ታውቋል። ቀደም ሲል እንደገለጹ በጅማ ና በሐዋሳ ሰው ሰራሽ ስቴዲየም ነው የሚደረገው እና አጠቃላይ የኢትዮጵያ እግር ኳስ ፌዴሬሽን እነዚህ መርሃ ግብሮች ይፋ አድርጓል ከጥቅምት 18 2018 ዓ.ም ጀምሮ ጨዋታዎች ይደረጋሉ። በሐዋሳ ስቴዲየም የሚደረጉትን የመጀመሪያ ዙር ጨዋታዎች ስንመለከት ቡራዩ ክፍለ ከተማ እንደዚሁ ከጋሞ ጭንቻ ቀን አራት ሰዓት ላይ ረፋድ አራት ሰዓት ላይ በሚያደርጉ ጨዋታ ነው መርሃ ግብሩ የሚጀምረው። በቱ ከተማ ከቤንች ማጂ ቡና ዘጠኝ ሰዓት ላይ ይጨዋታል። ረቡ እንደዚሁ ቦሌ ክፍለ ከተማ ከንብ፣ አቃቂ ቃሊቲ ክፍለ ከተማ ከነቀምቴ ከተማ እንደዚሁ ሀረር ከተማ ደግሞ ከሻሸመኔ ከተማ ጋር ጨዋታቸውን ያደርጋሉ። ይህ የሐዋሳ ስቴዲየም ላይ የሚደረጉ ጨዋታዎች ናቸው። በጅማ ስቴዲየምም እንደዚሁ በተመሳሳይ በለቱ የሚደረጉ ጨዋታዎች ይመስላል። ሱሉልታ ክፍለ ከተማ ካዲስ አበባ ካዲስ ክፍለ ከተማ እንደዚሁ ንፋስ ስልክ ላፍቶ ክፍለ ከተማ ካላባ ከተማ ረቡ ቤኒሻንጉል ከደሴ ከተማ እንደዚሁም አዲስ አበባ ከተማ ደግሞ ከቢሾፍቱ ከተማ ሶሎዳ አድዋ ከደብረ ብርሃን የሚያደርጓቸው የመጀመሪያ ዙር የኢትዮጵያ ዋንጫ የ2018 ዓመተ ምህረት የወጡ መርሃግብሮች ናቸው እና ከወዲሁ እንግዲህ ታችኛው የሊግ እርከን ላይ የሚገኙ ክለቦች ወደ ከፍታው ለመምጣትና የኢትዮጵያ ፕሪሚየር ሊግ ላይ የሚገኙ ክለቦችን ለመቅጠም ከወዲሁ ጨዋታዎችን እያሸነፉ መምጣት ይጠበቅባቸዋል። ምክንያቱም ተሸናፊዎች ኖካውት ስለሆነ በቀጥታ ከውድድር መድረኩ የሚሰናበቱበት እድል ስላለ ማለት ነው። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከፍታ ቆይታ በኋላ ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምንሸጋገር ይሆናል። በድጋሚ አብራችሁን ቆዩ። እነሆ የምስራች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 ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ።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 ቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ነበር እስካሁን ወደ እናንተ እያደረስን ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ተሻግረን የተለያዩ ስፖርታዊ መረጃዎችን እያደረስን ከእናንተ ጋር ቆይታ የምናደርግ ይሆናል። በድጋሜ አብራችሁን ቆዩ። በትላንትና ሁለት እንግዲህ ትልቅ የቻምፒዮንስ ሊግ የሶስተኛ ዙር ጨዋታዎች ተደርገዋል። አርሰናል ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ እንግዲህ በጣም ተጠባቂ የነበረ ጨዋታ ነው። በደጋፊዎች ዘንድ እንግዲህ የአርሰናል አሁናዊ አቋም ያው ይታወቃል እንግዲህ ጥሩ እንቅስቃሴ እያደረገ ነው ያለው ያለውና የቻምፒዮንስ ሊጉ ላይ ምን አይነት እንቅስቃሴ ያሳያል የሚለውን ነገር ከወዲሁ በተመልካቾች ዘንድ ተጠባቂ ነበረ። እንግዲህ ዮኬሬሽ ወደ ጎል ተመልሷል። የቻምፒየንስ ሊግ የመጀመሪያ ጎሎችን ማስቆጠር ችሏል። አርሰናል አራት ለዜሮ በሆነ ሰፊ ውጤት ነው ማሸነፍ የቻለው። እጅግ አስገራሚው ነገር ደግሞ አራቱም ጎሎች በ13 ደቂቃ ውስጥ ነው የተመዘገቡትና በጣም አስገራሚ እንቅስቃሴ የተመለከትንበት የአርሰናልን ኃያልነት ማለት እንችላለን በዚህ ጨዋታ የተመለከትንበት ጨዋታ ነበረ። ሌሎችም የቻምፒየንስ ሊግ ጨዋታ ተደርገው ነበረ። ውጤቶችን ለመጥቀስ ያክል ሊቨርኩሰን ከ ከፒኤስጂ ጨዋታ አድርገው ነበር። የአምነው የቻምፒየንስ ሊግ አሸናፊ ፒኤስጂ ሰባት ለሁለት በሆነ ሰፊ ውጤት ነው ማሸነፍ የቻለው። ቪያሪያል ከማንቸስተር ሲቲ ጋር ጨዋታቸውን እንዲሁ አድርገው ነበር፣ ሁለት ለዜሮ በሆነ ውጤት ማንቸስተር ሲቲ አሸንፏል። ኮፐንሃገን ከዶርትመንድ ጋር ጨዋታ አድርገው ነበር፣ ዶርትሙንድ አራት ለሁለት በሆነ ውጤት ማሸነፍ ችሏል። ፔስቪ ከናፖሊ ጋር ጨዋታቸውን አድርገው ነበር፣ ፔስቪ ስድስት ለሁለት በሆነ ውጤት እንግዲህ ጨዋታውን ማሸነፍ ችሏል። ሴንት ግሎሲ ከኢንተር ሚላን ጋር ጨዋታ አድርገው ነበረ አራት ለሁለት በሆነ ውጤት ነው እንግዲህ ኢንተር ሚላን ማሸነፍ የቻለው። ኒውካስል እንዲሁ ከቤኔፊካ ጋር ጨዋታ አድርገው ነበረ ሶስት ለዜሮ በሆነ ውጤት ማሸነፍ ችሏል ማለት ነው ኒውካስል። ብዙ ጎሎች የተመዘገቡበት የቻምፒየንስ ሊግ ጨዋታ ይመስለኛል። እንግዲህ ትላንትና በርካታ ጎሎች ተመልክተናል። አርሰናል እንግዲህ አራት ለዜሮ በሆነ ውጤት ማሸነፍ ችሏል። ዲያጎ ሲሞኔም እንግዲህ በጣም ጨዋታው ላይ አርሰናል ተጽዕኖ ፈጥሮ እየተጫወተ እንደነበር አስተያየታቸውን ከጨዋታው በኋላ ሰጥተዋል። አርቴታም እንዲሁ በጨዋታው በጣም ደስተኛ እንደነበር ሲገልጽ ነበር። እንዴት ተመለከትከው? አርሰናል እንግዲህ ያለምንም ጎል እንግዲህ ሶስተኛ ጨዋታውን ነው ትናንትና ያጠናቀቀው ማለት እንችላለን። በመከላከል ሂደቱ ላይ በጣም ጥሩ እንቅስቃሴ የተመለከትን ነበር። በአጠቃላይ የአርሰናልን ጠንካራ ጎን የተመለከትንበት ጨዋታ ነበርና የቻምፒየንስ ሊግ ጨዋታ እንዴት ተመለከትካቸው? በተለይ ደግሞ የአርሰናልን ጨዋታ እንዴት አየኸው? እንግዲህ ትላንት ምሽት የነበሩት የቻምፒየንስ ሊግ ጨዋታዎች እጅግ በጣም አዝናኝ ነበሩ። ብዙ ጎሎች ናቸው ከመረብ ያረፉት፣ በቀይ ካርድም የታጀቡ ነበሩ ማለት ይቻላል። ዘጠኝ ጨዋታዎች ተደርገው 43 ጉቢዎች ከመረብ አርፏል። ከዛ ባለፈ ደግሞ አምስት ቀይ ካርዶችም የተመዘዙበት ነበረና በአጠቃላይ ግን ጥሩ ምሽት በተለይ ለገለልተኛ ደጋፊም እግር ኳስን ለሚመለከትም ተመልካች በጎል የታጀበ ከመሆኑ ጋር ተያይዞ እንግዲህ አዝናኝ ነበረ ማለት እንችላለን። የአርሰናልን ካነሳችሁ እንግዲህ የአርሰናል በቻምፒየንስ ሊግ የውድድር መድረክ እስካሁን ድረስ ግብ አልተቆጠረበትም በዘንድሮ ዓመት በተለይ ባደረጋቸው ሁለት ጨዋታዎች ላይ አስቀድሞ ከስፔኑ ክለብ እንደዚሁ ሳንማሜስ ላይ የተደረገውን የአትሌቲክ ቢልባውን ጨዋታ እዛው ሜዳው ድረስ ሄዶ ሁለት ለባዶ በሆነ ውጤት አሸንፎ መመለሱ እናስታውሳለን። በሁለተኛው ጨዋታ ደግሞ እንደዚሁ በሜዳው የግሪኩን ክለብ ኦሎምፒያኮስን ባስተናገደበት እንቅስቃሴ በተመሳሳይ ውጤት ሁለት ለባዶ በሆነ ውጤት ማሸነፋቸው እናስታውሳለን። አሁን ደግሞ ትላንት ምሽት ሌላኛውን የስፔኑን ክለብ አትሌቲኮ ማድሪድን እንደዚሁ አራት ለባዶ በሆነ ውጤት አሸንፏል እና ትላንት በነበረው እንቅስቃሴ ላይ የመጀመሪያው ግማሽ 45 እንደምናውቀው ጎል አልተቆጠረ ነበረበትም፣ እንደተመለከትነው ማለት ነው። ነገር ግን አርሰናል ደግሞ ፍጹም ብልጫ ነበረው። አትሌቲኮ ማድሪድም ግቦቹን እስኪያስተናግድ ድረስ ከተመለከትው በጣም አልፎ አልፎ ጠንካራ እንቅስቃሴ ሲያደርግ ነበረ። ነገር ግን አሰልጣኝ ሚኬል አርቴታ በተደጋጋሚ ይዞት የገባው ስትራቴጂ በጣም ተጠቃሚ አድርጎታል። በተለይ ለሉዊስ ስኬሊ በቋሚ አሰላለፍ ውስጥ ማካተቱ የነበረው እንቅስቃሴ ወደፊት ሄዶ ለማጥቃት በነበረው ሽግግር ላይ ጉልህ አስተዋጽኦ ከነበራቸው የምሽቱ እንቅስቃሴ ላይ አንደኛው ይህ ወጣት ተጫዋች ነው ማለት ይቻላል እና አሰልጣኝ ሚካኤል አርቴታ የበለጠ የማጥቃት እንቅስቃሴ ነው ይዞ የገባው። ያው ብዙ ጊዜ የማፈግፈግ ነገር አለ በጫዋቱ ላይ ፍራቻ አለ። ይሄ ደግሞ ጥሩ አይደለም። ለዋንጫ የሚሄድ ቲም አስጨንቆ ነው መጫወት ያለበት። የተጫዋቾቹም ጥራት በጣም ጥሩ ስለሆነ ከመጀመሪያው ደቂቃ ጀምሮ ማጥቃት እንቅስቃሴ ላይ በደንብ መበርታት ይኖርበታል የሚሉ አስተያየቶች ሲወጡ ነበር እና እነዚህ ነገሮች በሂደት ግን እየተስተካከሉ እየተስተካከሉ መጥተው አሁን የቡድኑ ቅርጽ ወደ አስፈሪነት እየመጣ ነው የሚገኘው እና ሁሉም ጨዋታዎች ላይ በተለይ የፉልሃምን ጨዋታ ካየሹ፣ ከዚህ በፊት በሊጉ በነበረው እንቅስቃሴ ላይ ፉልሃም ከመጀመሪያው ደቂቃ ጀምሮ በፍጹም መከላከል ነበር የገባው ማለት ነው። በተገኙት አጋጣሚዎች ግን ጎል ለማግባት ደግሞ የአርሰናል ተጫዋቾች ክፍተትን ሲፈልጉ ነበረ። ጎል የማግባት አጋጣሚዎችን እንደዚሁ ሲፈልጉ ነበረ እና በዘጠና ደቂቃ ውስጥ በጣም አስጨንቆ አርሰናል በአቻ ውጤት ይዞ ለመውጣት አስቸጋሪ ቡድን እንደሆነ የተመለከትንበት ነው። እና ትላንት እንግዲህ አራት ግቦችን ከመረብ አሳርፏል። እነ አሰልጣኝ ዲያጎ ሲሞኒም የሰጡት አስተያየት በተለይ አሰልጣኝ ሚካኤል አርቴታን እና አጠቃላይ የቡድኑን ጥራት አስመልክተው እስከዛሬ ድረስከው ከገጠምናቸው ቡድኖች እንግዲህ ያለፉትን 13 14 ዓመታት በአትሌቲኮ ማድሪድ በትልቅ ደረጃ ቆይታ ያደረገ አሰልጣኝ ነው። ከብዙ አሰልጣኞች ጋር በተቃራኒነት መጫወት ችሏል። ና ይህንን ወጣት አሰልጣኝ ግን ጥሩ ስለመሆኑ እና የያዘው ቡድን በጣም ጠንካራ ስለመሆኑ በዚህ አሰልጣኝ ምስክርነት መሰጠቱ አርቴታ ምን አይነት ደረጃ ላይ እንደሚገኝ የሚያሳይ ይመስለኛል። ትናንት በነበረው እንቅስቃሴ አዎ እንግዲህ ዲያጎ ሲሞኔ በሁሉም መንገድ በልጠውናል ሲል ነው ከጨዋታው በኋላ አስተያየት የሰጠውና ሁለቱም ደግሞ መከላከል ላይ አድርገው ይጫወታሉ ተብሎ ነበር የተጠበቀው። እና ና እንደነዚህ አይነት ጎሎች ይስተናገዳሉ ተብሎ አልተጠበቀም። በ13 ደቂቃ ውስጥ አራት ጎል ማስቆጠር ማለት እንግዲህ የአርሰናልን ትልቅነት የተመለከትንበት ነው። እንግዲህ በመጀመሪያው ዙር ላይ ወይም ደግሞ በመጀመሪያው አጋማሽ ላይ ምንም አይነት ጎሎች አልተመዘገቡም። እንደውም አትሌቲኮ ማድሪዶች የጎል አጋጣሚዎችን ፈጥሮ የመጫወት እንቅስቃሴዎች ነበሩ። ነገር ግን እንግዲህ ከግማሽ ሰዓት በኋላ ማለትም ደግሞ ከሁለተኛው ዙር በኋላ አርሰናሎች በጣም አጥቅተው እየተጫወቱ ነበረ። እስከ ሰባኛው ደቂቃ እንግዲህ አራት ጎል ማስተናገድ ማለት በጣም አሪፍ የሆነ እንቅስቃሴ ነው። እንግዲህ ፕሪሚየር ሊጉ ላይ ያለው ነገር አርሰናል ይታወቃል። አሁን ደግሞ በቻምፒየንስ ሊግ ላይም ጥሩ እንቅስቃሴ ማድረጉ ቢያንስ ከሁለቱ ትልልቅ ዋንጮች አንዱን ያነሳል ተብሎ እንዲገመት አድርጎታል። የትላንትናው ጨዋታ የትላንቱ ጨዋታ ላይ እንግዲህ ገብርኤል ማጋሌዥ ያንን ጎል እስከሚያስቆጥር ድረስ አርሰናል በጣም ተቸግሮ ነበር፣ እውነት ለመናገር ኳስና መረብን ለማገናኘት ማለት ነው። ተደጋጋሚ የማጥቃት እንቅስቃሴ ቢኖረውም ያቺ ግብ ግን የፈጠረ የቀረችው ተጽዕኖ ቀላል አልነበረም። አጠቃላይ ብዙ ነገሮችን ከፍታላቸዋለች። አርሰናል የመጀመሪያ ግብ እስከሚያስቆጥር ድረስ ሁልጊዜም እንደምንመለከተው ማለት ነው በጣም ይቸግራል። ኳሶችን ወደ መረብ ለመቀየር ወይ ወደ ጎል ለማስቆጠር በጣም ሲቸግር እንመለከተዋለን። ጎል ከተቆጠረ በኋላ ግን ተጨማሪ ጎሎችን ለማስቆጠር ጊዜ አይወስድበትም እና ትናንት ትላንት የሴትፒስ ማስተር እየተባለ ነው እየተጠቀሰ የሚገኘው ብዙዎች እያሞካሹት ይገኛሉ። ከቆመ ኳስ ነው በዘንድሮ ዓመት ብዙ ግቦችን እያስቆጠረ የሚገኘው እነዚህ የቆሚ የቆሙ ኳሶችን ደግሞ ተሻጋሪዎችን ክሮስ የሚያደርገው ደግሞ ራይስ ነው። አሁን ወደ አስር ይመስለኛል ከቆሙ ኳሶች አርሰናልን ከተቀላቀለ ኦዲ ራሱ የቆሙ ኳሶችን ግብ የሆኑ ኳሶችን ማሻገር የቻለበት ሂደት ማለት ነው እና በጣም መነጋገሪያ ሆኗል። አሰልጣኝ ሚካኤል አርቴታም ከጨዋታው በኋላ ዋነኛው የገቢ ምንጫችን እየሆነ የመጣው የቆሙ ኳሶች ነው የሚል ምስክርነት ሰጥቷል እና ይሄ ጥንካሬያችን ወደፊትም አጠናክረን መቀጠል አለብን፣ የተቃራኒ ክለብ ስጋቶች መሆን አለብን ይህንኑ አይነት አካሄድ እናስቀጥላለን የሚል አስተያየት ሰጥቷል። የዩክሬሽ እንዳልሽው ወደ ግብ ማግባቱ ተመልሷል። ይሄ አጥቂ እንግዲህ አሁን ላይ ጥሩ ያለመሆኑም እንደው ዝም ብለሽ ካነሳሽው ካልሆነ በስተቀረ አርሰናል እያሸነፈ ነው እንደ ቡድን እና በቡድን ሂደቱ ላይ ደግሞ ያለውን አስተዋጽኦና አበርክቶ አሰልጣኝ ሚካኤል አርቴታም እየመሰከረለት ነው የሚገኘው። አርቴታን እውነት ለመናገር በጣም በሳል ከትልልቅ አሰልጣኞች የማታገኛቸውን ኳሊቲዎች ወይም ትልልቅ ተብለው ከሚጠቀሱ አሰልጣኞች የምትጠብቂያቸውን ነገር እያንጸባረቀ እየተመለከት እንገኛለን። ማለት ለተጫዋቾቹ የሚሰጠው ከለላና ሽፋን ማለት ነው። ሚዲያው ያለው ተጽዕኖ ይታወቃል። ጆይ ከሬሽ በስፖርቲንግ እንግሊዝ በንቤት በ97 ጨዋታ እኮ ነው ወደ 200 ወደ 102 ግቦችን ከመረብ ማሳረፍ የቻለው እና ተጠባቂ ያደረገውም ለዚህ ነው። አንዳንዶች ደግሞ አስቀድመውም ሲሉት እንደነበረው በፖርቱጋል ሊግ ያኔ ፈነጭ እንደነበረው በእንግሊዝ በጣም በጠንካራው ሊግ ላይ ያንን ብቃቱን ይደግማል የሚል ሀሳብ እንደሌላቸው ሲገልጹ ነበር። እና አሁንም መጥቶ በተወሰኑ አጋጣሚዎች ጎል ሳያስቆጠር ሲቀር ይሄ ጫና ቀላል አይደለም። በዛ ላይ ደግሞ የሚዲያውን ጫና እንደምትመለከችው ነው። ከዚህ ጀርባ ግን ሁልጊዜም ከለላ እየሰጠ የሚገኘው አሰልጣኝ ሚካኤል አርቴታ ነው። ከዚህ በፊት እናስታውሳለን። ካይ ሃቨርትዝ ወደ 60 ሚሊዮን ፓውንድ ከቼልሲ ወጪ ተደርጎበት አርሰናል ከመጣ በኋላ የነበረበትን ተጽዕኖ እናውቃለን። ኳስና መረብን ማገናኘት አቅቶት በዛ ላይ ደግሞ የነበረው እንቅስቃሴ ደካማ መሆኑ ጋር ተያይዞ የወጣበት ወጪ ደግሞ ከፍተኛ መሆኑን ተከትሎ ብዙ ጫና ሲደርስበት ነበር፣ ግን እስከ መጨረሻው ድረስ ሰው እስኪሆን ድረስ ማለት ነው። ወደ ቀድሞ አቋሙ እሱ ያየበትን የጨዋታ እንቅስቃሴና ብቃት ለሌሎች እስኪያሳምን ድረስ ተግባራዊ እስኪያደርግ ድረስ የመሰለፍ ዕድል በተደጋጋሚ እየሰጠው፣ እንደውም ምን አይቷል የሚል አይነት ከሃቨርትስ ምንድን ነው ያየው፣ እኛ ያላየነው እሱ ያየው ምንድን ነው እስኪባል ድረስ ያንን እድል ሰጥቶት ወደ ትልቅ ደረጃ እንዴት እንዳመጣው አይተናል። አሁን እኮ ከያቨንቱስ ጉዳት ላይ ሆኖ በጣም እየተናፈቀ የሚገኝ የፊት መስመር አጥቂ እስኪሆን ድረስ ድረስ አድርሶታል እና ከዛ በኋላ ደግሞ የነበረውን ተጽዕኖ አምና ሁለተኛ ደረጃን ይዘው ሲያጠናቅቁ፣ ያለፉትን አመት እንደዚሁ ሁለተኛ ደረጃን ይዞ ሲያጠናቅቁ፣ በተለይ አምና ጉዳት እስከገጠመው ድረስ የተጫዋቹን ብቃት እናስታውሳለን። አሁንም ለጄኬሬሽ የሚዲያውን ሁኔታ እንዲቋቋም የደጋፊዎችን ተጽዕኖ እንዲቋቋም እና ወደ ብቃቱ እንዲመለስ በተደጋጋሚ እድል እየሰጠ ይህ አይነት ወደ ጎል ማግባቱ እንዲመጣ ትልቅ አስተዋጽኦ እያበረከተ ይገኛል። እሱን ጎል የማስቆጠሩን ነገር ተዉት፣ በቡድኑ ላይ ያለውን አበርክቶ ለምን አትመለከቱም? እኛ ክፍተቶችን እንድናገኝ እየጠቀመን ያለው ጂኤ ክሬሽ ነው፣ እና እንደ ቡድን ነው እኛ የምንገለጸው። አሁን ደግሞ ጎል ማስቆጠሩ በጣም ደስ ብሎኛል የሚል አስተያየት ሰጥቷል። እና በነገራችን ላይ ትላንት ምሽት በነበረው ጨዋታ ቪክቶር ጂኤ ክሬሽ በነበረው ብቃትና ባስቆጠራቸው ሁለት ጎሎች ምክንያት እንግዲህ የጨዋታው ኮከብ ወይም ማኖ ዘማች ተብሎ ተሸልመዋል። እና እሱም ከጨዋታው በኋላ አስተያየት ሰጥቷል። ወደ ግብ አግቢነቴ እንድመለስ የቡድኑ ተሳትፎና ለእኔ ያላቸው ጉጉት በጣም የሚገርም ነበር፣ አስደስቶኛል። የበለጠ ለዚህ ክለብ እንዲሰራ ትልቅ አደራ ሰጥተውኛልና ወደ ግብ አግቢነት የተመልሻለሁ፣ ይህንኑ አስቀጥላለሁ የሚል አስተያየት ሰጥቷል። እና አሰልጣኝ ሚካኤል አርቴታ ግን ላመነበት ነገር ድሮ ቬንገር ላይ ይታዩ የነበሩ አንዳንድ ነገሮች ለተጫዋቾች እንደ ኢማኑኤል አደባየር ከምንም ተነስተው እንዲነግሱ እንደነ ሪያል ማድሪድ፣ እንደነ ማንቸስተር ሲቲን ማሊያ ለብሰው እንዲጫወቱ ዛሬም ድረስ በእግር ኳሱ እንዳይረሱ ያደረጋቸው ቬንገር ናቸው። በተደጋጋሚ ድል ሰጥተው ማለት ነው። እንደነ ሄነሪም በተመሳሳይ በመጀመሪያ ጨዋታቸው ላይ ሲቸገሩ የነበሩ ተጫዋቾች ናቸው በተደጋጋሚ ግን እድል በመስጠት የዓለማችን ትልልቅ ተጫዋቾች አድርጓቸዋል። እና አሰልጣኝ ሚካኤል አርቴታ እንደነዚህ ኳሊቲ ያላቸው ትልልቅ አሰልጣኞች ተርታ የሚሰለፍ ነው። በፊት ፈርጉሰን እናስታውሳለን፣ ከአንዳንድ ተጫዋቾች ጋር ተያይዘው ለምን ይህን ተጫዋች ተጠባባቂ ወንበር ላይ አያስቀምጥም፣ ምንም እየተባሉ ሲወቀሱ ያንን ሁላ ነገር ግን ተቋቁመው ተጫዋቾቻቸውን ተከላክለው ወደ ጥሩ ወደ ብቃቱ ማማ ሲያመጧቸው ተመልክተናል። እና አርቴታ በዚህ እድሜው መሆኑ ነው የሚያስገርመው ለተጫዋቾች የሚሰጠው ከቨሬጅ ማለት ነው። እንግዲህ ኢዮኬሬሽም እንግዲህ ጥቂት እፎይታ ያገኘ ይመስለኛል አሁን ቻምፒዮንስ ሊግ ላይ ጎል ማስቆጠሩ ሌላው አርሰናል እንግዲህ ጠንከራ የሚያስብለው መከላከል ላይ ያተኮረ ጨዋታ እየተጫወተ ጎል ማስቆጠሩ ይመስለኛል ከኢንተር ሚላን ቀጥሎ እንግዲህ ኢንተር ኢንተር ሚላንም እንግዲህ ምንም ጎል አልተቆጠረበትም በሶስት ጨዋታዎች አርሰናልን በተመሳሳይና የተከላካይ ስፍራ ተጫዋቾቹም በጣም እየተደነቁ ነው የሚገኙት ያው ትክክል። እንግዲህ አርሰናል በጣም በጥሩ ሁኔታ የመከላከል አቅሙ በጣም በጥሩ ሁኔታ ነው እየገሰገሰ የሚገኘው ማለት ነው። ከዚህ በኋላም በአንጻራቢነት ተጨማሪ ጥሩ ነጥብ ሊሰበስብባቸው የሚችሉ በሊጉም በአንጻራቢነት ያሉት ጨዋታዎች ጥሩ አይነት ውጤት ሊሰበስብባቸው የሚችሉ ተጋጣሚዎችን ነው እየተመለከተን የምንገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ አሁን ቀጣይ ሳምንት ከስላቪያ ብርሃጋ ጋር ጨዋታውን ያደርጋል ከሜዳው ውጪ። ከዛ ደግሞ በሜዳው እንደዚሁ ሌላኛውን ክለብ የሚገጥምበትም እንቅስቃሴ እንደዚሁ ይጠበቃል ማለት ነው እና በአንጻራቢነት ካየ ነው ቀጣይ ጨዋታው የሚሆነው ከ ከስላቪያ ብራጋ ጋር ከተጫወተ በኋላ ከባየር ሙኒክ ጋር ነው የሚጫወተው፣ ከሜዳ ውጪ ማለት ነው። ይሄ ምናልባት ጠንከር የሚልበትን ሁኔታ እንመለከታለን እና እስካሁን ድረስ ግን የአርሰናል አካሄድ በበርካቶች ዘንድ እየተደነቀ ነው የሚገኘው። ያለፉትን ሰባት ጨዋታዎች ከስፔን ክለብ ጋር ያደረጋቸውን እንቅስቃሴዎች በአሸናፊነት ማጠናቀቅ ችሏል። እንግዲህ የፕሪሚየር ሊጉን እየመራ ነው የሚገኘው። ይሄ የሚሰጠው አቅም አለ። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በግብ ክፍያ ብቻ ነው የተበለጠው እና ኦልሞስት ደረጃ ላይ የተቀመጠበትን ሂደት እየተመለከት እንገኛለን። ይሄ ደግሞ በአሸናፊነቱና ለዋንጫ የሚያደርገውን ጉዞ የበለጠ እንዲያጠናክር የሚያደርገውን ነገር ነው የተመለከት ነው። እንግዲህ በምሽቱ ጨዋታ ዛሬም የሚደረጉ ጨዋታዎች አሉ። ጄዲ በዛሬው ዕለትም እንግዲህ የቻምፒየንስ ሊግ ጨዋታዎች ቀጥለው የሚደረጉ ይሆናል። በጥቂቱ ከሚደረጉ ትልልቅ ጨዋታዎች ለመጥቀስ ያክል ቼልሲ ከአያክስ ጋር ጨዋታ የሚያደርግ ይሆናል። እንዲሁም ፍራንክፈርት ከሊቨርፑል ጋር ጨዋታቸው የሚያደርግ ይሆናል። እነዚህ ሁለት ጨዋታዎች እንግዲህ በጣም ይጠበቃሉ በደጋፊ ዘንድ ሌሎችም ጨዋታዎች አሉ። ያው ዛሬ እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሶስተኛ ዙር ጨዋታዎች እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ምሽት አንድ ሰዓት ከ45 ላይ የሚደረጉ ለ ጨዋታዎች አሉ በኩል ተመሳሳይ ጊዜ የሚደረጉ ናቸው እነዚህ የስፔኑ ክለብ አትሌቲክ ቢልባኦ በሜዳው ሳንማሜስ እንደዚሁ ካራባግን ያስተናግዳል። ካራባግ በዘንድሮ ዓመት ካየ ናቸው በውድድር መድረኩ ላይ ጥሩ እንቅስቃሴ እያደረጉ ያሉ ክለቦች መካከል አንደኛው ነው። ጋላታ ሰራይ እንደዚሁ ከቦዶ ግሊምት ጋር ምሽት አንድ ሰዓት ከ አርባ አምስት ላይ በዚሁ ሰዓት ጨዋታውን ያደርጋል። ምሽት አራት ሰዓት ላይ የሚደረጉትን ጨዋታዎች እንጠቁማቸውና ትኩረት የምናደርግባቸውን ሁለት ጨዋታዎች እንደዚሁ መረጃ እንሰጣቸዋለን። አታላንታ ከስላቪያ ብርሃ ጨዋታውን ያደርጋል በዚሁ ሰዓት ላይ የጀርመኑ ክለብ ባየርን ሙኒክ እንደዚሁ ከክለብ ብሩጅ ጋር ቼልሲ በሜዳው ስታንፎርድ ብሪጅ የሆላንዱን ክለብ አያክስ አምስተርዳምን ያስተናግዳል። የጀርመኑ ክለብ አይንትራክት ፍራንክፈርት ከሊቨርፑል ጋር እንደዚሁ፣ ሞናኮ ከቶተንሃም ትልቁ ጨዋታ ደግሞ ሪያል ማድሪድ እንደዚሁ በሜዳው ዩቬንቱስን የሚያስተናግድበትም ጨዋታ ተጠቃሽ ነው። ስፖርቲንግ ሊዝበን ደግሞ ከኦሎምፒክ ደማርሴ ጋር ጨዋታውን የሚያከናውን ይሆናል እና የብዙዎችን ትኩረት እየሳበ የሚገኘው የቼልሲ የቼልሲም ትልቅ ጨዋታ ነው በእርግጥ ነገር ግን ሪያል ማድሪድ ከዩቬንቱስ የሚያደርጉትም ጨዋታ ይጠበቃል። ዜሪ እንግዲህ ይህንን ካነሳን ዘንድ ሊቨርፑል እንግዲህ አራት ተከታታይ ጨዋታዎችን እንደተሸነፈ ይታወቃል። አርሚስሎት አጣብቂኝ ውስጥ ነው ያሉት፣ እንዲሁም ቡድኑን የመያዝ አቅምም የላቸውም የሚሉት አስተያየቶች በጣም እየተሰጡ ነው ያሉት እና ከዚህ ከማንቸስተር ሽንፈት በኋላ በዛሬው የሊቨርፑል ጨዋታ ምን እንጠብቅ? ዛሬ እንግዲህ ሊቨርፑል ወደ አሸናፊነቱ ለመመለስ ከሜዳው ውጭ ነው ዛሬም ጨዋታውን የሚያደርገው፣ ወደ ጀርመን አቀንቶ አይንትራ ፍራንክፈርትን ይገጥማል። አይንትራ ፍራንክፈርት በሳምንቱ መጨረሻ እንግዲህ የጀርመን ቡንደስሊጋ ጨዋታውን አከናውኗል። እንደሚታወቀው ሊቨርፑል ደግሞ ተከታታይ ሽንፈቶችን ካደረገ በኋላ ነው እንግዲህ ወደ አሸናፊነት መንፈስ ለመመለስ በዚህ የውድድር መድረክ ላይ ጨዋታውን የሚያደርገው። በጋላታ ሰራይ ባለፈው ተሸንፏል፣ እንደምታወቂው በቻምፒየንስ ሊጉ ማለት ነው። ከዛ በኋላ እንግዲህ ዩናይትድ ሁለት ለአንድ በሆነ ውጤት ደግሞ በሊጉ አሸንፎታል። እና እንዳልሽው የአሰልጣኝ ሃርንስሎት ብቃት ጥያቄ ውስጥ እየገባ ነው የሚገኘው። አንዳንድ ጊዜ እንደዚህ ተከታታይ ሽንፈቶች ሲመጡ እንግዲህ ጫናው ቀላል አይደለም፣ ተጫዋቾችም ወደ ናፊነት ሜንታሊቲ ለመመለስ እንግዲህ ዛሬ ምሽት ምናልባት ይህን ጨዋታ የሚያሸንፉ ከሆነ ቀጣይ ጨዋታዎቸው ላይ ትልቅ መነሳሳትን ሊፈጥርላቸው ይችላል ተብሎ ነው እየተገመተ የሚገኘው። እስካሁን ድረስ በሁለቱ ጨዋታ በአንዱ ጨዋታ ተሸንፈዋል በጋላታ ስራይ አንዱን ጨዋታ አሸንፏል። ሶስት ነጥብ አላቸው እና ወደ መሪ ስፍራ ላይ ለመምጣት ወይም ደግሞ ለመጠጋት የዛሬውን ጨዋታ የግዴታ ማሸነፍ አለባቸውና አንዳንድ ተጫዋቾች ላይም ጥያቄ እየተነሳ ነው የሚገኘው። እንዲሁም የክለቡ ደጋፊዎችም ጫና የሚያሳድሩባቸው ተጫዋቾች እየበረከቱ መጥቷል። ለምሳሌ የሴንተርባክ ወይም ደግሞ የተከላካይ ስፍራ የመሀል ተከላካዩ ኢብራሂም አኮናቴ እንደዚሁ ጫና ውስጥ ነው የሚገኘው ከደጋፊዎች ጋር በተያያዘ ማለት ነው እና እነዚህ አይነት ሁኔታ ውስጥ ሆኖ ነው እንግዲህ ወደ አሸናፊነት ዛሬ ምሽት ወደ ጀርመን የሚያቀናው ማለት ይቻላል። ሌላው ግን በምሽቱ ጨዋታ ላይ ከሚጠበቁ እንቅስቃሴዎች መካከል ሪያል ማድሪድ እንደዚሁ ከዩቬንቱስ ጋር የሚያደርጉት ጨዋታም ይጠበቃል። ሪያል ማድሪድ በጥሩ ብቃት ላይ ይገኛል። ላሊጋውን እያሸነፈ ነው የሚገኘው፣ መሪ ስፍራ ላይ ይገኛል። ዩቬንቱስ እንደዚሁ በሳምንቱ መጨረሻ ቀናት በጣም ብዙ ግምት በማይሰጠው በኮሞ ሁለት ለባዶ በሆነ ውጤት በሴሪያው ተሸንፎ ነው የሚመጣውና ከዚህ አንጻር ዛሬም የሚደረገው ጨዋታ ላይ የበለጠ ለሪያል ማድሪድ ባለሜዳው ክለብ እና የዚህ ውድድር መድረክ ተደጋጋሚ ሻምፒዮና ለሆነው ክለብ ቅድመ ግምት ተሰጥቷል፣ ያሸናፊነቱ ሚና ማለት ነው። ሌላው ቼልሲ ከአያክስ አምስተርዳም የሚያደርጉትም ጨዋታ ይጠበቃል። አያክስ አምስተርዳም በሄር ዲቪዜ በጣም ተዳክሞ ነው እየተመለከትን የምንገኘው። የቀድሞ ገናና ነው እንግዲህ የመድረኩን የዋንጫ ክብር ለአራት ጊዜያት ያህል ማሳካት የቻለ ነው። 71፣ 72፣ 73፣ 95 ይህ እነዚህን የውድድር አመት የነገሰባቸው አመታቶች ናቸው፣ እና ከዛ በተጨማሪ ሁለት ጊዜን ፋይናሊስት ነበረ እና አሁን አሁን ግን ትልልቅ ተጫዋቾችን የተመለከትንበት አያክስ አምስተርዳም በጣም እየተዳከመ በነ ፒኤስቪ በሀገሩ ሊግ ራሱ በነ ኤዜድ አልካማር ጭምር ባለፈው ሳምንት ተሸንፏል። እና እነዚህን አይነት ሁኔታዎችን ይዞ ነው አሁን ጨዋታውን የሚያከናውነው ማለት ነው እና ቼልሲን ደግሞ ካየ ነው። ቼልሲም በተመሳሳይ የመድረኩን የዋንጫ ክብር ዲማቲዮ እና እንደዚሁ ቶማስ ቱህል በሚያሰለጥኑበት ጊዜ እንደዚሁ 2021 ና 2012 ላይ የጀርመኑን ክለብ ባየር ሙኒክን በመርታት የመድረኩን የዋንጫ ክብር ማሳካታቸው እናስታውሳለን። የሁለት ሺህ ስምንቱን ደግሞ ፋይናሊስት የነበረበትና ማንቸስተር ዩናይትድ የመድረኩን የዋንጫ ክብር የነጠቀበትንም አጋጣሚ እናስታውሳለን። ና እነዚህ ሁለት ክለቦች በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ዋንጫ በማንሳት ታሪክ ያላቸው ክለቦች ናቸው። ዛሬ በስታንፎርድ ብሪጅ ከባድ ፍልሚያ ሊያደርጉ እንደሚችሉ ይገመታል ማለት ነው። አብዛኞቹ ግን ቁጥራዊ ቅድመ ግምቶችን የምንመለከተው ለቼልሲ ነው የአሸናፊነቱ ሁኔታ እየተሰጠ የሚገኘው ማለት ነው። ና ዛሬ ከሞላ ወደል የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይህንን ይመስላሉ። በምሽቱ የስፖርት ዜና ወጃችን ላይ ደግሞ ያው ጋዜጣዊ መግለጫዎችም ስለሚሰጡ አስቀድመው ተያያዥ ጉዳዮችን ወደ ተመልካቾቻችን የምናደርስ ነው የሚሆነው። ገዜ ስለሰጠህን ስፖርት መረጃ ከልብ አድርገን እናመሰግናለን። ተመልካቾቻችን የዛሬው የናሁ ስፖርት መሰናዷችን የተመለከታችሁትን ይመስል ነበረ። መልካም ቀን።